ሰላም ጤና ይስጥልኝ። ሁሌ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቻ ላችኋለሁ እና ይህን ቪዲዮ ስትጀምሩ ሼር ላይክ እያረጋችሁ ጀምሮ እንግዲህ በአስራ ሁለት ዓመት የአገሬ ገብቼ ሁላችሁ አረሙንም ግብርናውንም አረሳሁትም ማለት ነው። እዚህ ጋር አረም እያረምኩ ነኝ። ጌሾ አታክልት ምናምን ነው እና በጣም ደስ የሚል ቆይታ ነበረ። ሀገራችን አረንጓዴው ድባቡ ምናምን በጣም ይመቻል። እግዚአብሔር ይመስገን። አያችው ገበሬ ነኝ ማለት ነው እና ጎበዝ ነኝ። ስንት ዓመት ቀምጬ አረሙንም አረሳውትም አንድ ነገር ማለት ነው እና እያረምኩ ነኝ እዚህ ጋ ማለት ነው። ይሄን ይመስላል እንግዲህ። ተወደዳችሁ ሼር ላይክ አድርጉ፣ አበረታቱኝ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ ቤተሰብ ሆኖ እርስ በርሳችን እንበረታታ። ደስ ደስ የሚል ቪዲዮ እያስኩኝ እመጣለሁ። ከእናንተ የሚጠበቀው ሼር እና ላይክ ነው። ሰብስክራይብ እያደረጋችሁ ይህን ይመስላል። በጣም ደስ የሚል ቆይታ ነበር ከቤተሰብ ጋር እግዚአብሔር ይመስገን። በጣም የሄድኩበት ወቅት ደግሞ ያው አረንጓዴ ስለሆነ አዝመራ ሰዓት ስለሆነ በጣም ደስ ይላል። እና ደጃችን በቃ እንዲህ አይነት ነው ደጃችን። ሸንትን አለ ቡና፣ አሁን ይሄ ቡና ና ጌሾ፣ ፓፓይ ምናምን ነው በቃ አታክልት የሌለው አታክልት የለም። እና በስማን በቃ ላለ የሆነ እንትናችሁን፣ አይምሯችሁን፣ ውስጣችሁን በቀ እያረከዋል ማለት ነው። እንደዚህ አይነት ቦታዎች ለሰው ልጆች የሚመቹ አይምሮ እንትን የሚሉ ናቸው። እና እንግዲህ እዚጋ እኪ ያለው አረሙን ይሄ የሚመስል ነበር የኢትዮጵያ ቆይታ ሊያውም ባይዘኝ ብዙ ቦታ ሌድኩኝ የሚሄድኩበት ወቅት በስማም ዝናብ ያላችሁ። እዚ ጋ እናቴ ያለች ከእናቴ ጋር እዚ ይሄ ቡና ነው ማለት ነው። እዚ ጋ ደግሞ በርበሬ ያለ በርበሬው ደርሶ ምናም በጣም ደስ የሚል ጊዜ ወቅት ነበረ። የሀገራችን አዝመራ እንግዲህ ይሄን ይመስላል ማለት ነው እና እየቀላ ነው አሁን እንግዲህ መለቀሚያው ምናምን ደርሷል። እዚህ ጋር ደግሞ ዝናቡ የይኩበት ወቅት ብትዩ አንድ ቀን በዚህ በቤተሰብ ጋር 28 ቀን የተቀመጥኩት በዚሁ ውስጥ እኔ እንጃ አምስት ቀን ስድስት ቀን ዝናብ ያባራበት ቀን የለም ማለት ነው እና በጣም ነበረ ደጁ ምናምን መውጫው በክትክት ብሎ በጣም ይዘንብ ነበረ። ያው ክረምት ነበር ወቅቱ ማለት ነው። ያው የግቢ ሰፈራ ውስጥ ምናምን እንደዚህ ነው የሚቦካው ጭቃ። ደጃችን ምናምን ይሄ አካባቢያችን ነው እንግዲህ ጫካ ነው በጣም እኔ አይደለም፣ እኔ ተቀየረብኝ ሁሉ ነገር። እዚጋ ደግሞ እንጨት እያመጣው ነኝ ግቢው ሁሉ ደጅ ሁሉ በቃ ላይ የሆነ ነው የሚልባችሁ የራሳችንን ደጅ ራስ ወጣ እዚህ ያው ልጆቹ ከልጆቹ ጋር እንደወቋያቹ ጭቃው ማለት ነው። እና እዚህ ደጁ ግቢው ምናምን ይሄን ይመስላል እንግዲህ ደጃችን ክረምት ወቅት እንዲህ ነው ማለት ነው። እና በጣም ግን ደስ ብሎኝ የመጣሁት እውነት አለ አይደለ፣ ሰላም ነው የሚሰማችሁ። ከዚህ ከገጠር ወደ አዲስ አበባ መምጣት ጭንቅ ነው የሆነብኝ ጭንቅ እና ይህን ይመስል ቆይታ፣ ይሄ ነበር ኢትዮጵያ። ያው ይሄ ደጁ ነው እንጂማ ውጭው ማለት ማሳው ምናምኑ በጣም ደስ ይላል። አሪድኩኝ፣ ምን እንዴት ሊሄድ እና ያላችሁ እንግዲህ እንጨቱ ምናምን እንጨት ሊፈልጥ ነው እኮ። ወይኔ ዘህ እጂ የሰበቼ እንጨት መፍለጥ፣ ወይ እንጨት ስፈልጥ ከምን ነው የሚለኝ አንድ እንጭት ስፈልጥ ማለት ነው እና ምንም ማድረግ አይቻልም። ንብይሱ ማንም ስለሌለ እኔ እያለው መቼም እና ከፍለጫ አሩም እና በስቲ ፍለጪ ይለኛል። ወንድም ይመች አረባ ገስስ ነው ፊዚስት መቼ ነው እያለ እና ይሄን ይመስላል ደጃችን ምናችን እንግዲህ ነው። የገጠር ግን የገጠር ቤት ነው ደስ የሚለው ሲገኝ ልጆቹን እንጨት እያሸከምኳቸው ነው ሲያ እያመጡልኝ ነው ሲታዘዙልኝ። ደግሞ በስማም እና የሆነ የፈለገ አንጡልኝ ካልኳቸው ያመጡልኛል። እስከመጣ ድረስ ከስሬ አልተለዩም ማለት ነው እና ስመጣ ራሱ አታ ልያቸው ተደብቄችን የመጣሁት ሁሉ ልጆችን ማለት ነው አላዩኝም ጭርሽ ነው እና የወጣ እንጨት ከዛኛው ግቢ ወደዛኛው እያመጡልኝ ነው ማለት ነው እና በጣም ደስ የሚል ነበረ ቤተሰብ እንግዲህ እንደምትወዱት ተስፋ አደርጋለሁኝ። ሁላችንም እንግዲህ ለሀገራችሁ ያብቃችሁ ብዬ ነው የምመኝላችሁ። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርግልን። ይችል ለምለም ሰላም ሀገር እግዚአብሔር አምላክ በየቦታው በየምኑ እና ብዙ ነገሮች አሉና ደግሞሽ እንኳን ቤተሰብን ኔቸው ሳለን የመጣሁት ማለት ነው እና በጣም ከባድ ነበረ ተመልሽ እንኳን ቸው ሳላችሁ ተመልሽ የመጣው ማለት ነው እና